እሱ ተወልዶ ያደገው በኦሮሚያ ክልል ምዕራብ አርሲ ነው። እሷ ደግሞ ተወልዳ ካደገችበት ኦሮሚያ ወለጋ ተፈናቅላ በወሎ ደሴ ገራዶ ጊዜያዊ የተፈናቃይ ወገኖች መጠለያ ውስጥ ትኖራለች። አቶ ታዬ በዘመኑ የክፍፍል ቋንቋ ኦሮሞ ነው። አይሸት ደግሞ በማንነቷ ከኦሮሚያ ክልል ወለጋ አካባቢ የተፈናቀለች አማራ ናት። ዛሬ ሁለቱ ተገናኝተዋል። ያገናኛቸው ደግሞ ሰውነት አለፍ ሲልም ኢትዮጵያዊነት ነው። አይሸት በተፈናቃይ ጣቢያ ውስጥ ሆና እየተማረች ባስመዘገበችው ከፍተኛ ውጤት የተነሳ ከዚህ ቀደም በጦሳ ቲዩብ ቀርባ ከእናንተ በመላው ዓለም ከምትገኙ ተመልካቾች ከፍተኛ ማበረታቻና አድናቆት አግኝታለች። አቶ ታዬ በሚኖርበት ጀርመን ሀገር ሆኖ አይሸትን ካበረታቱ የጦሳ ቲዩብ ቤተሰቦች አንዱ ነው። ዛሬ ደግሞ አይሸትን ለማበረታታትና በአካል ተገኝቶ አንድ ልዩ ስጦታ ለማበርከት በሕይወቱ ለመጀመሪያ ጊዜ ደሴ ተገኝቷል ተጽፏል። ያኔ ከዘጠነኛ ክፍል ከኦል አምስተኛ ደረጃን ይዛ የነበረችው አይሽት ከእናንተ ከጦሳቲው ተመልካቾች ማበረታቻ በኋላ አስረኛ ክፍል ላይ ከሆጤ አጠቃላይ ሁለተኛ ደረጃ ትምህርት ቤት ከትምህርት ቤቱ በጠቅላላ ከኦል አንደኛ ደረጃን ይዛ አጠናቃለች። ዛሬ ታዲያ የዘመኑ የክፍፍል ቋንቋ ሳይገድበው የትናንቱን የኢትዮጵያዊነትና የሰውነት መሪ ይዞ ሊጠይቃት ከመጣው አቶ ታዬ ሙዳ ጋር ልዩ ቆይታ ታደርጋለች። እስኪ ይህን ልዩ ቆይታ ልጋብዛችሁ። ከዛ በፊት ግን አቶ ታዬ ከአይሸት ጋር በመጠኑም ቢሆን የሚያመሳስለውን የህይወት ውጣ ውረድ ማሳለፉን ይነግረናል። በመጨረሻም ለአይሸት ወደ ተዘጋጀው ሰርፕራይዝ እናመራለን። አቶ ታዬ ከሚኖርበት ጀርመን ደሴ ድረስ መጥቶ አይሸትን አይዞሽ ለማለት ያነሳሳው ምክንያትስ ምን ይሆን የሚለውን ከታሪኩ ታደምጣላችሁ። በቀጥታ ወደዛው እናምራ። ትምህርት ቤት የገባሁት በጉልበት ነው ማለት ይቻላል። ቤተሰቦች እንደ ማንኛውም የዘመኑ ልጅ ወስዶ እጄን ይዞ አስመዝግቦ ለአስተማሪ ሰጥቶኛል እኔ ሁሉን ነገር ጥሼ ትምህርት ቤት ገባሁ ከዛም በኋላ ትምህርት ቤት ከገባሁ በኋላ በቤተሰብ ሶስት ልጆች ብቻ ስለነበር አባታችን በልጅነታችን ስላረፈ እናቴ ወንድሜን አጋዥ ሆኜ ገጠር እንድቀር ፍላጎት ስለነበራት የኔ የመያዣ መንገድ አንድኛው ገንዘብ ማቆም ነበረ ለደብተር የሚሆን ለእርሳስ የሚሆን ኮምፕሊትሊ አላገኝም ነበረ ከቤተሰብ። በዚህ ሁኔታ ውስጥ አልፌ ጥሼ ነው የተማርኩኝ። ትንሽ ከፍካልኩ በኋላ ወደ አንደኛ ሁለተኛ ምናምን ደርሼ እዛ በኋላ በተለያዩ ሰዎች አቅማቸውም ዝቅተኛ በሆኑ ብዙ ነገርም በሌላቸው ሰዎች እየተረዳው ራሴ ትምህርት መማር ቻል። የመጀመሪያ የገባሁበት ቤት የጉራጌዎች ቤት ነው። እንግዲህ ሌላ ቤተሰብ፣ ሌላ ቋንቋ በአሁኑ እሳቤ ማለት ነው። ድሮ እኛ የምናውቀው ኢትዮጵያ ብቻ ነው። አሁን ግን ብዙ ዝርዝር ስለሚወጣው በአሁኑ እሳቤ ቢሆን የተለያየ ብሔረሰብ ማለት ነው። እነሱ ቤት ከሁለተኛ እስከ ሶስተኛ ተማርኩ። እንደ ዘመኑ ኑሮ አልተመቸኝም። ከዛ ወደ አባቴ ወንድም ቤተሰብ ሙቭ አረኩ። ትምህርት ቤት ቀየርኩ። እዛም ከነዛ የተሻለ ኑሮ አልሆነልኝም። ገጠር ነው። ከዛ 15ና ሀያ ኪሎ ሜትር በእግር ተመላልሼ ነው። ጫማ አልነበረኝም። በጣም ለጥ ያለ ሜዳ ነው ቦታው። በክረምት ውሃ ይተኛል። ውሃ እየዋኘው ነው የሄድኩ ማለት ይቻላል። ከጉልበት በታች የተዋጠ ትምህርት ቤቱ ሙሉ ቀን ነው። በዛ ሁኔታ ነው እስከ ስድስተኛ ጨረስኩ ማለት ይቻላል። ሰባትና ስምንት እንግዲህ ወደ ሰባተኛ ላልፍ ስል እስከ ስድስት ካስተማሩኝ አስተማሪዎች አንድ የከምባታ ብሔረሰብ የሆነ አስተማሪ ዊልቸር ላይ የምቀመጥ ነበረ። እሱ ከተማ እህቱ እየመጣች ስጠይቀው አየሁና ጠየኩት። እዛ ሰባትና ስምንት ስላለ ሜይ ቢ እዛ አርፌ መማርበት ቦታ በእህት በኩል ብጠይቅልኝ ስለው ችግር የለም አለኝ። በዛ ምክንያት እሷ ጋር ሲሄድ እሷ በጣም ድሃ፣ ከእጅ ወደ አፍ ያለ ኑሮ ነው የምኖሩት። በተለይ ማታ ማታ ቡና ይፈላል፣ የቡና ቁርስ ይሰጣል። ራትን ያ ነበር። ሌላ ተጨማሪ ለራሳቸው የላቸው። እስከ ዛሬም ደንቀኝ። በዛ ሁኔታ ላይ ሆኖ እኔን የሆነ ባዕድ የሆነ ፍጡር መቀበላቸው ራሱ እስከ ዛሬም ፍቺ ያላገኘው ለት፣ ቡናና ቡና ቁርስ ነው፣ በቃ ራት ያ ነው። ሌሎችም ቀን ቀን ኩንታል የሚሸከሙ ጋሪ የሚገፉ ሁሉ ማታ እነሱ ቤት ነው የሚያጥ። አዳር ደግሞ ከቤት በስተደጅ በጓሮ በኩል በረንዳ ላይ ነው። በረንዳ ለሁሉም ሰሌን ተነጥፎ ተሸንሽኖ፣ እኔም ከነዛ ጋር ሶስት ወር ተማርኩ። እንግዲህ በዚህ ህይወት ውስጥ እየሄድኩ እያለ ሰባተኛ ክፍል ወደ ፈርስ ሰምስተር ስቃረብ ትምህርቱ ሳይከብደኝ ኑሮው በጣም ከባድ እንደሚሆን ገመትኩኝ አየሁኝ። ከዛ በኋላ እዛ አካባቢ የምኖሩ ሚሊቴሪዎች ነበሩ፣ በአቅራቢያ በከተማው ጫፍ ላይ። ከዛ አንድ የምረዳኝ ወታደር ተገኘ። ከዛ በኋላ ከሰባተኛ ሁለተኛ ስምስተር ስምንተኛ እስክጨርስም እሱ ነው ያስተማረኝ። ከዛ አስረኛም እስክጨርስ እሱ ነው ያስተማረኝ። ከሚያገኘው መቶ አስር ብር ሀያ ብር ተቆራጭ አድርጎልኝ ነው እንግዲህ እንደ ወንድሙ አስመዝግቦኝ ወደ ሌላ ቦታ ሲሄድ ያንን ገንዘብ እየሰጠኝ እኔ እንግዲህ ሃይስኩል ስኩል በአብዛኛ በእሱ ነው የተማርኩ ማለት ነው። ቤተሰቦቼ የት ይሁኑ ሀብት ኑሯቸው አይኑሯቸው እስከ ሞትም አልጠየቀኝም። በጭራሽ ከመጀመሪያም ቀን አልጠየቀኝም። መጀመሪያም የጠየቀኝ የትምህርት ቤት ውጤት ብቻ ነው። እሱን አየ። ከዛ በኋላ እኔ እስከ አስራ ሁለተኛ ክፍል አስተምራለሁ አለኝ ስላለ እኔ ባህላምንም ምንም ኦኬ አልኩት። ምክንያቱም የማላቀው ሰው ነው አብሬ ያልኖርኩ ማያቀኝ ስምፕሊ አስተምራሉ ስል እኔ ሌላ አማራጭ ስላልነበረኝ እሺ ብዬ እሱ ከዛም በላይ እስከ አስረኛ ክፍል እስክጨርስ እያስተማረኝ እያለ እሱ እንደገና ወደ ኤርትራ ጦርነት ላኩት ማለት ነው። በዛ ለተወሰነ ጊዜ ተቆራረጠን። ከዛ ውጥቼ ስራ ጀመርኩ እና ህይወቴ በዚህ ሁኔታ ቀጥሎ ነው እንግዲህ ሁሉ በጣም ቻሌንጅ ሊሆን መንገድ ነበር። በጣም ከባድ በጣም ሃርድ ሺፕ በዓመት አምስት ብር ከቤተሰብ አላገኝም ነበር። ጭራሽ ሃይስኩል ጨርሼ የተወሰነ ጊዜ ስራ ጀምሬ አስተማሪ መሆኔን ካዩ በኋላ ነው መማር ፋይዳ እንዳለው ያኔ ነው የገባቸው። እስከዚያ ምንም አልገባቸውም ነበር። እንደውም አስታውሳለሁ የአባቴ ወንድም መጀመሪያውን ጠፍቼ ትምህርት ቤት ሲሄድ እናቴ የአባቴ ወንድም ሄዳ ታማክረዋለች። ልጄ እኮ ጠፋብኝ፣ እንዴት ንብረቱን ባዕድ ልበላ ነው ያባቱንን ወንድሙ ብቻውን አይችለውም በምትልበት ጊዜ እሱ ምንድን ነው ያላት፣ እኔ ጠፍቼ ስለ እርኩ ብቻ የተወሰነ ጊዜ የት እንዳለው አያውቁም ነበር። እና እሱ ምንድን ነው ያለው፣ አርባ አውጭለት ይሄ የአባቱን እንኳን ምንድን ወደውን አትናል። ደግሞ ለዚህ ብለሽ አንቺ ትደክመለሽ፣ እንደ አርባ አውጭለትና እርቡን አውጥተሽ ዝም ብለሽ ንብረትሽን ይዘሽ ተቀመጭ በቃ እንደ ሞተ ቁጥር ያላት። ኋላ ቆይቼ ከዚህ ጊዜ በኋላ እናቴ በጣም ተቆጨች፣ እንዴት እንደዚህ ይላል? እኔ እንዲያፋልገኝ ነው እንጂ ሞቷል እንድልኝ አይደለም ብላ ሁሉ ተጸጽታ፣ በኋላ ነገረችኝ። በዚህ ሁሉ ቻለንጅ ውስጥ አልፌ ነው እንግዲህ ስራ ጀምሬ፣ ከዛ በኋላ ስኮላርሽፕ አግኝቼ ወደ ውጭ ሀገር ሄጄ ተምሬም ሌሎችን እንደገና እስከ መርዳት የደረስኩት። እሱ ወደ አስመራ ከሄደ በኋላ ተቆራርጠን፣ ለተወሰነ ጊዜ የት እንዳለ እኔ ማላቅም፣ እሱም አያቀኝም። መጨረሻ እኔ አስተማሪ ሆኜ እያለው አስመራ ላይ ተመጥቶ አዲስ አበባ ጦር ኃይሎች ሆስፒታል ለህክምና መምጣቱን ሰምቼ ተከታትዬ ያገኘሁት። ከዛም በኋላ እንደ ወንድም ነበር የምንገናኘው። በዛ ሁኔታ ላይ እንዳለው ሁኔ ከአገር ወጣሁ ማለት ነው። ይሄ ሁሉ ካለፈ በኋላ እንግዲህ ዘመን ተቀይሮ የድሮ የነበረውም ስርዓት በሌላው ተለውጦ የኢህአደግ መንግስት ገባ። እሱ እስር ቤት ገባ። ወደ ሶስት ዓመት አካባቢ በረሃ ስታሰር ባለቤቱ ስራ የላትም። ሶስት ልጆች ነበሯት አዲስ አበባ ላይ ከውጭ ሆኜ በምልከው ገንዘብ ነበረ እስር ቤት ሄዳ የምጠይቀው። ከእስር ቤትም ከወጣ በኋላ አመስግኖኝ በስልክ ተገናኝተን የተወሰነ ጊዜ ከቆየው በኋላ እዚህ መጥቼ የተወሰነ ነገር ድጋፍ አድርጌለታለሁ። አሁንም ከልጆቹ ጋር ልጆቹ እንደውም እንደ ታላቅ ወንድማቸው ነው አሁን የሚያዩ። እሱ አልፈዋል። የተወሰነ ጊዜ እንግዲህ ጡረታ ሁሉ ተከልክሎ ሀያ አራት ዓመት ያገለገለበትን ሰራዊት ጡረቷ አይገባም ተብሎ በስንት መከራ ልሞት ስለ አካባቢ 250 ብር ነው የተፈቀደው፣ 240 ብር ምናምን። እሱንም ብዙ ሳይጠቀምበት እሱ ያው ታመመ፣ አረፈ። እዛ ላይ አበቃ ታሪኩ ማለት ነው። እኛ ድሮ ስንማር ድሮ ማለት ነው ከረዥም ጊዜ በፊት ስንማር ኢትዮጵያን እንደ ሀገር ነው የምናውቀው፣ ብሔረሰብን እንደ ብሔረሰብ። ግን ያ ብሔረሰብ መኖሩ ከኢትዮጵያነት ጋር የሚያጋጭ ነገር አይታየንም ነበር ምንም እሳቤ ውስጥም አይገባም። ክርስቲያን ከሙስሊም ሙስሊም ከክርስቲያን ጋር አብረን ነው የምንማረው መታየፍ የለም ችግር የለም አሁን በዚህ ዘመን ይሄ ነገር ተቀይሮ ወደ ሌላ ምንዛሪ ሰው ገብቶ እንዲህ አይነት መፈነቃቀሎችና አንዱ አንዱን መግፋት ሲፈጠር እኔ በጣም ከኔ ከህይወትም ጎዳና ጋር አይስማማም ከነበረን የዱሮ ስነ ልቦናም ጋር የማይሄድ ሆኖ አገኘውና እንደ አንድ ኢትዮጵያዊ ካለፍኩበትም የህይወት ጎዳና ከሰዋዊም ሁኔታ ማድረግ የሚችለው ምንድን ነው በምል አውቶማቲካሊ ከኔ ህይወትም ጋር ያለፈችበትን የትምህርት ሂደት ሳይ የሚያረካ ስለሚመስል፣ ሜቢ ትንሽ ነገር ኢንቨስት ባደርግ አይታወቅም፣ እግዚአብሔር ይረዳትና የሆነ ቦታ ትደርስ ይሆናል። ነገ የሆነ ቦታ ደርሳ ሰው ማድረግ የሚችለውን ነገር ማድረግ የምትችል ሰው ልትሆን ትችላለች፣ ወይም ኢንፍሉንሻል የሆነ ተጽዕኖ ፈጣሪ ሰው መሆን ትችላለች። ማን የት ምን እንደምደርስ ማንም አያውቅም፣ እግዚአብሔር ብቻ ነው የሚያውቀው። ይህ ስለሆነ በዛ ሀሳብ የተነሳስኬ ነው። ደሴ እንግዲህ ለመጀመሪያ ጊዜ ነው እኔ በሕይወቴ ዶሮ ሃይስኩል እያለው ደሴ ሲባል ሰማለው። ከደብረ ብርሃን ብዙ አልፌ ያደርኩም ወደ ሰሜን አቅጣጫ፣ ከዛ ወደ ውጭ ወጣው። አሁን ይሄ አጋጣሚ ራሱ ተፈጥሮ እኔ ደሴን ማየቴ ራሱ የሆነ በአእምሮ ውስጥ ስዬ የነበረው ደሴ እና በአይን ያየው ደሴ ሌላ ነው። እሷም ቢ በግንባር አይቼ በርች ብላት ሞር ልሰማትና ለበለጠ ውጤት ለበለጠ ስኬት ትነሳሳለች የሚል እምነት ኖሮኝ ነው ለዛ አይሸት ብገርምሽ፣ እድሜ የኔና የሱ አባት እድሜ ተቀራራቢ ነው፣ ብዙ አንራራቅም። ደሴን የመጀመሪያ ጊዜ በህይወቴ ማየቴ ነው። ስለዚህ የቀረውን እሱ ይነግርሻል። ያው በኋላ ላይ ሁለታችሁም ትንትሉበታላችሁ። እንግዲህ ዛሬ ጋሼ እንደነገረሽ ከጀርመን ነው የመጣው። የተወሰነ አዲስ አበባ ቤተሰቦቹ ጋር ቆይታ ካደረገ በኋላ ያው በቀጥታ እንደው ማንም ሰው ያው እስከዛሬ እንደነበረው ድጋፍ መላክ ማበረታታት ምናምን አለ። ግን ደግሞ የኔ ህይወት መንገድ እኔ ያሳለፍኩበት ውጣ ውረድ ከእሷ ህይወት መንገድ ጋር ስለሚመሳሰል በአካል አግኝቼ ከምሰጠው ነገር በላይ በርቺ፣ ሰው ካቀደ ካለመ፣ ህልም ካለው ህልሙ ላይ መድረሱ አይቀርም ብዬ እንደው በአካል ባገኛትና አይዞሽ ብላት በጣም ደስ ይለኛል። ይህም ደግሞ የበለጠ ትርጉም ይኖረዋል። ዕቃውን ከመላኩ ወይ ደግሞ የሆነች ነገር ከማድረጉ በላይ ብሎ ነው ያስበውና፣ ያዘጋጀ ነው ነገር። እንግዲህ በቀጥታ እሺ፣ ከፍቶሽ ማለት ትችላለች። ቃላት ያንሰኛል ለማለት ምስጋና ለመግለጽ ምንም ማለት አልችልም። እጅግ በጣም አመሰግናለሁ። እኔ እንግዲህ ቅድም እንደነገርኩ ያለፉበት የትምህርት መስመር በዚህ ሪላቲቭሊ ተመሳሳይ ነው። ለእኔ ሃይስኩል እስክጨርስ አንድ ደብተር ኬሚስትሪና ባዮሎጂ በአንድ ደብተር ላይ ነበር የምጽፈው፣ በዚኛው ሳይድ ኬሚስትሪ፣ በዚኛው ሳይድ ባዮሎጂ እየጻፍኩ ነው ሃይስኩል የጨረስኩ ግን ጎበዝ ተማሪ ነበርኩ። እግዚአብሔር ርቶኛል። አእምሮ ከሰጠ የት መድረስ ይቻላል። ፕላን አለኝ። ከዚያ ወጥቼ አስተማሪ ሆኜ ከአስተማርነት ወጥቼ ነው ስኮላርሺፕ ሄድኩኝ እና በዛን ጊዜ እኔ በአንድ ግለሰብ ተረድቻለሁ። የተወሰነ ጊዜ ያ ብዙ ብር አይደለም፣ ሀያ ብር በየወር ይልክልኝ ነበር፣ በሱ ነው የጨረስኩኝ። ስለዚህ መቀበል የለመደ እጅ መስጠት መማር አለበት የሚል ፕሪንስፕል አለኝ። አእምሮ ኖሯቸው አቅም ያነሳቸውን መደገፍ ግፋት ከመስራት የተሻለ ነው ምንም ቢሆን። ስለዚህ ነው ይሄንን እኔ አንድ ኦርጋናይዝ አድርገ እሱንም ጀማል ኦርጋናይዝ እኔ ማለት ይችላለሁ። ከአዲስ አበባ የፕሌንትኬት ቁርጬ ነው የወጣሁት። ይሄንን ከግንዛቤ ውስጥ አስገብተሽ የሆነ ቦታ ድረሺ። ከዛ በኋላ ወንድሞችሽን ሄቶችሽን የመደገፍ ፓወሪም ይኖርሻል። መጀመሪያ ራስሽ አንድ ቦታ ስደርሽ ነው እንጂ ተበታትኖ ውዲም ውዲም ተብሎ የማይሆን ህይወት ውስጥ ከተገባም ሌላ ችግር ሊፈጣ ይችላል። እና ማበረታቻ ነው ህይወትሽ ስንቅ ይሆናል ብዬ አምናለው እገምታለው። ከአሁን በፊት ደውለልኝ አልነበረ ስለተማሪዎች ተፈናቃይ ተማሪዎች እንድንረዳ ነው ብለህ ያው፣ እንደዛ ነበር የጠበኩት። መማሪያ ወይም መጽሐፍ ነገር ወይም ደብተር አጋጅ መጽሐፍ ነበር የመሰለኝ። ማለት ከጠበኩት በላይ ነው ካሰብኩት በላይ ነው የምር እኔ ምንም ማለት አልችልም። በጣም ደስ ብሎኛል የምር አላይ ይስልልኝ። ሌላ ምንም ማለት አልችልም። ከረጅም ርቀት ተጉዞ የመጣ ሰው ምናምን አልመሰለኝ ነበር። አያደረ ደግሞ ታሪኮን ሲነገር የምር በጣም ነው ደስ የተሰማኝ። በተሰማራው በነገር ላይ ጥታማ መሆን፣ ጥታማ ሆኜ ደሞ ልክ አሁን ትልቅ ሰው መሆን በሳት ይኖራል። መልሽ ደግሞ እንደዚህ ተቸጋሪ ተማሪዎችን መርዳት ፈልጋለሁ ነው ማለት ነው። ቪዲዮ ላይ ከቀረብኩ ወደዚህና ብዙ ሰዎች ለኔ አዳራ አይጣሉ አሉ። ሁሉም ወገን ማለት ነው። እነሱ እንደዚህ አደራ ጥለውብኝ እንደዚህ ያኔ ስንገናኝ ስንተኛ ነበር ከሆነ ወጣሽ አንደኛ የነበሩት ልጆችም ኦልሬዲ አሁን የሚገርም ይሄም ትልቅ ነገር ነው እንጂ ኤክስፔክት ማድረግ ነው። የውሳኔ ሰው የማወን ጥያቄ ነው። ስኬት የትግል ውጤት ነው እንጂ ዝም ብሎ እንደዚያው አይመጣም። አንድ ገበሬ እኮ ከዘራ ዘርቶ ኩትኩቱ አርሙ እናርቁ ትንከባክቦ ነው የሚያችለው እንጂ ዝም ብሎ ዘርቶ ብቻ ዞር ብሎ ለማጫ አይሄድም። አደ መድከም አለበት ለዛ ነገር በአቅሙ ማለት ነው። የትምህርቱ ጉዳይ እንደዛ ነው። እንደ አጋጣሚ እሱ ከኔ ጋር የደቡብ ዞን ዞሮ ነው የመጣው ቤተሰቦች ያሉበትን ሁኔታ አይቷል። የኔ ቤተሰብ የስጋ ማለት ነው፣ በራሴ ክልል በአሻሪ የተፈናቀሉ ናቸው። ምክንያቱም እኔ የምመጣው ከኦሮሚያ ክልል ነው።

አማራን ኦሮሞ እንደማይረዳዱ ነበር እሱ ግን በተግባር አሰገቹ ማለት ነው በፊት ሪሌሽን ሰው በመሆኔ ብቻ እንደዚያ አስበው እዚህ ድረስ መምጣቱ በጣም የላቀም እስከን ቅርብ አቀርባለሁ የተከበራችሁና የተወደዳችሁ የጦሳቲው ተመልካቾች የዛሬው መሰናዷችን የተከታተላችሁትን ይመስል ነበር ሁሌም ቢሆን ኢትዮጵያዊነትና ሰውነትን የሚያጎሉ የተለያዩ መሰናዶችን እያዘጋጀን ወደ እናንተ እናደርሳለን ሰላም ለሀገራችን ይሆን